አውቶማቲክ ተሽከርካሪ ላይ እግራችን ጋር የምናገኘው ፍሬንና ነዳጅ ብቻ ነው። ፍሬኑ መኪናችንን ለማቀዝቀዝና ለማቆም ይጠቅመናል። የነዳጅ መስጫ ፔዳል ደግሞ ለመኪናችን ጉልበትና ፍጥነት ይሰጥልናል። አውቶማቲክ ተሽከርካሪ ከቆመበት አስነስተ የማሄድ ከፈለገን ፍሬናችንን ይዘን ቁልፋችንን እናስነሳለን። ሞተራችንን ካስነሳን በኋላ ከፒ ወይም ከፓርኪንግ ማርሻችንን ዲ ላይ እናደርግና እጅ ፍሬና አውርደን ፍሬቻ ወደ ግራ አብርተን ስፖኪዮ በደንብ አይተን መኪና ለመኖር እርግጠኛ ከሆነም ፍሬና አንስተን ነዳጅ ትንሽ እየደገፍ እያደረግን ሳይበዛ ነዳጁን በረገጥ ነው ቁጥር ራሱ አውቶማቲካሊ ማርሹን እየጨመረው ስለሚሄድ ብዙ እንዳይሮጥብን ነዳጅ በመጠኑ እየረገጥን ስንሄድ መኪናው በምትመለከቱት መንገድ ይሄዳል። ነዳጁን በለቀቅ ነው ቁጥር ደግሞ አውቶማቲካሊ ማርሹ እየቀነሰ ፍጥነት እየቀነሰ ይመጣል። በደንብ ቀስ ማለት ከፈለግን ደግሞ ነዳጅ አንስተን ፍሬን ማቀዝቀዝ፣ መቆም ስንፈልግ ደግሞ ፍሬኑ ሙሉ ለሙሉ መያዝ ነው። ትራፊክ መብራት ይዞን ወይም ደግሞ መንገድ ተዘግቶ ከቆምን ደግሞ ፍሬን እንደያዝን ማርሻችንን ኤን ላይ ወይም ኒውትራል ላይ ማድረግ፣ ፍሬን መልቀቅ ከፈለግን ደግሞ እጅ ፍሬናችንን ስበን መቆም እንችላለን። ሞተር አጥፍቼ ልውረድ ደግሞ ካልን ቁልፋችንን ማጥፋት ከፈለግን ማርሻችንን ፒ ወይም ፓርክ ላይ፣ ቁልፋችንን አጥፍተን መውረድ እንችላለን ማለት ነው። ሌላው አውቶማቲክ ተሽከርካሪ ላይ እየተንቀሳቀስ ወይም ጉዞ ላይ እያለ ከዲ ወደ ኤን፣ ከኤን ወደ አር፣ ከአር ወደ ፒ ማድረግ አይቻልም። መኪናው ሙሉ ለሙሉ ሳይቆም እነዚህ ማርሾች አይቀየሩ። ከዲ ወደ ኤስ እና ወደ ቢ ግን መቀየር ይቻላል። ፒ ወይም ፓርኪንግ መኪናችንን ፓርክ ለማድረግ ለማቆም የምንጠቀመው ማርሽ ነው። አር ወይም ሪቨርስ የኋላ ማርሽ ወደ ኋላ መሄድ ስንፈልግ የምንጠቀመው ማርሽ ነው። ኤን ወይም ኒውትራል ዜሮ ለማድረግ የምንጠቀመው ማርሽ ነው። ዲ ወይም ድራይቭ ወደፊት ለማሽከርከር የምንጠቀመው የማርሽ አይነት ነው። ኤስ ደግሞ ስፖርት ማርሽ ነው። መኪናው ተጨማሪ ጉልበት እና ፍጥነት ስንፈልግ የምንጠቀመው ማርሽ ነው። ቢ ኢንጂን ብሬክ ወይም መኪናውን ቁልቁለታማ ቦታ ላይ አስሮ እንዲይዝልን ወይም እንዳይሮጥ የሚያደርግልን የማርሽ አይነት ነው። አሁን ያልከውን በተግባር ከተማ ላይ እየነዳው ማየት ፈልጋለሁ የምትሉ ባዩ ላይ ባለው ስልክ ቁጥር ያናግሩ። እናመሰግናለን።